ደርሼ እመጣለሁ። እዚህ እማማ ተቀመጥ፣ ውጧን ምናምን አስቀምጫለሁ፣ እንዳታለቅ ያላም፣ ተጂው አረ፣ ከሆነ ሰው ጋር ተቀጣጥሬ ያለው የሆነ እራት ምናምን በልቼ እመጣለሁ። ከሆነ ጓደኛችን ጋር የምንድን ነው? የሆነ ሰው ትመጣለች እኮ። በጣም አምጣትማ። ትመጣለች ታዲያ መቲ ማያውቀው ፕሮግራም ምንድን ነው? መቲ ምን አገባው ሲጀመር፣ እራት የሚጋብዘው ሰውዬ ለመሆኑ ማን ነው? ጓደኛዬ ነው አልኩሽ። ብቻ መቆየቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን እግዚአብሔር ይመስገን። ዛሬ እንግዲህ ትልቅ እንግዳ ይዤላችሁ ወጥቻለሁ። ከዚህ በፊት አንድ ቀን ያያችሁት የሲስተር ልጅ ነው። አይን አፋር ነው፣ አያወራም። ለማንኛውም ሰላም በላቸው ባባ። ሰላም ሰላም የሚሉ ቤት ሰዎች እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ቤተሰብ አያችሁት፣ አያወራም። በቃ እንዲህ ነው፣ ንግግር የለምና ባባ። ደህና ነኝ ደህና ነኝ ሰላም ነው ሰላም ነው በቃ ከሁለቱ ውጭ ምንም ነገር በቃ እንደዚ አይነት ፈር ነው እና ለማምደው ብለን ማለት ነው ይዘንበተናል እና አለና ቤተሰብ ደህና ናችሁና እናንተ ሁሉ ሰላም ነው አይደል እኛ በጣም ደህና ነን እግዚአብሔር ይመስገን ዛሬ እንግዲህ እንደተለመደው አ እማን ፕራንክ ልናረጋት ነው ያው ትናንትና አይታችሁ አለ እቴ እንደዛ ተጫውታባቸው ስማ፣ ያብር እንዴት እንደሳኩኝ፣ ማለት ቡና ተፈልቶ ምናምን በጣም ደስ ይል ነበር። ግን በጣም የተናደድኩበት ነገር ቢኖር ካለቀ በኋላ ነው የመጣሁት። ቡና ወይኔ፣ ብስማ ደስ የሚል ጊዜ ነበር። እና ቡና ተፈልቶ አጥተው ምናምን ተጨረሱ በኋላ አልመጣ መሰላችሁ በጣም ተናደድኩ። ከዛ ለምን አይሩቲ ከሩቲ ጋር ተገናኝተናል እኮ መገናኘት ግን መገናኘት አት በሉት በጣም አንዴ አንዳቸው ጋር ስትሄድ፣ አንዴ አንዳቸው ጋር ስትሄድ ለኛ ራሱ ጊዜ አጣን እኮ ያኔ የእሷ ተራ መች ነው የሚደርሰው ብላለች እያለች ነበር ትናንትና ቪዲዮ ላይና ተራ አልደረሰም እንግዲህ፣ እስኪ ደርሰኝ እጠብቃለሁ አለ እና ቤተሰብ ለምን ከእሷም ጋር ረጅም ጊዜ አብረን እንውላለን አብረን ደስ የሚል ጊዜ እናሳልፋለን። ያው አልተረጋጋችም። ለዛ ነው ገና ከበጣች ሳምንት ምናምን ነው፣ ሳምንት ራሱ አይሞላትም፣ እንደዛ አንሞላትም። እና ለዛ አንዳንዳቸው ጋር አንዳንዳቸው ጋር እንደዚህ እያለች እየሄደች፣ እኛም አላገኘናትም በደንብ ቤትም አትቀመጥም። በቃ እንደዚህ እየዞረች ናምን ስለሆነ ተራው እስኪደርስ ተራይ እስኪደርስ ድረስ ተጠብቃለሁ ማለት ነው። ቤተሰብ ትናንት በጣም ተጫውታባቸው ልጅ የብር ደስ የሚል ፕራንክ ነው ያ የሰራቻቸው። ሲስተር ነው ማለት ማለት ነው። እና ተመችቶኛል፣ ወድጆ አለው ሩታይ። ለነገሩ በፕራንክ አትታማም አይደል? ካሜራ ማነች እሷ፣ ሁሌ አንደኛ ናት። ልክ እንደምትላት የሚዲያው መሪ ናት። ንግስታችን ንግስታችን እና ቤተሰብ ዛሬ እንግዲህ ያው እናታችንን እየተቀባበልን ፕራንክ እናረጋታለን፣ አይደል ባባ? እናስደነግጣታለን። በጣም እንዲህ ሲሪየስ ነው። እሺ፣ ምን ሆነው? ደግሞ ደሞ ምን ችግር አለ? ምን ነው ትሄዳ፣ ምን ነው የምትለኝ? እሺ፣ ሲሪየስ ሆነ ማለት ነው። አራዮ እንዴ፣ አርሜሉ ሳደረስ ምን ለምን ሲሪየስ ሆኖ ማለት ነው? መሳከና አሁን እሷጋ እንትን ሲሪየስ ሆኖ ነው የምናቅራትና፣ ስለምት አዎ ቶሎ ስለሚገባት ለዛ ሲሪየስ ሆነን፣ አረ ሰው እየጠበቀን ነው ምናምን ነው የምንላት ስለዚህ ምንድነው? ቤት ምናረገው? ማማ ይዣት መጣና አለች፣ ቤት አስቀምጫታለው። ከዛ አንዴ ኢንትሮን እንስራ ብላ ነው የመጣ ነው ማለት ነው እንገባና ማማን ተቀበይ እና ከሆነ ሰው ጋር እራት ግብሽ አለብኝ ነው ምላት። እና እራት ግብሽ አለብኝ ማማን እንዳፍታ ተቀመጥ ነው ምላት። ምትሆነውን ነገር ታቃለካው እና ምን እንደምት አብረን እንሰማለን ቤተሰብ። ወይኔ ዱላም ይኖራል እንግዲህ ልዘጋጅ፣ ትከሻዬንም። ፈርዶባት እንደው የዩቲዩበሮች እናት ሆናለች። አንዴ ሩቲ ትቀበላታለች፣ አንዴ እኔ። በዚሁ በድርጋጤ ሰሞን እኔም ያስደንግጣት ብዬ ነው እንጂ ሩቲ ማ አንዲ ሩቲ ትናንትና ይታል ስትጫወትባት፣ ዛሬ ደግሞ እኔ ትንሽ እናዝናናት ብለን ነው። እስኪ ያው እናዝናናት እያስደነገጠን እናዝናናት፣ ያው እሷም እንዳይደብራት ብለን ነው። እንግዲህ ቤተሰብ አሁን ባባ ማማን እናመጣትና ከዛ ልክ አንተ ቀስ ብለን እየጠራነት ምናምን እንገባለን። ከዛም የሆነውን አብረን እናይለን። ይሄን ካላችሁ ይበቃል። አሁን ማማን ግሽ እንግዲህ ቤተሰብ መተናል። እማ የጓሮ ስራ እየሰራች ነው። እና ማማ ስታጠርግ ነው የምታያት። ማማ ነይ አንዴ፣ ፈልጌሽ ነው፣ ፈልጌሽ ነበር ነይ። ቤተሰብ እንግዲህ ጠርተናታል፣ እየመጣች ነው። እማ ያው እንዲህ አይነት ነገር በእርግጥ ትንሽ ከበድ ይላል ግን

የምን ደርሼ እመጣለሁ? እማ ማትቀመጥ ውጧውን ምናምን አስቀምጬ ያለው እንዳታለቅ። ከሆነ ሰው ጋር ተቀጣጥሬ ያለው የሆነ እራት ምናምን በልቼ እመጣለሁ። ከሆነ ጓደኛችን ጋ የምንድን ነው የሆነ ሰው እራት ነው። ቀለል ያለው ልብስ ምናምን ቀይሬ ገብቼ እወጣለሁ ቤት እማ፣ በቃ መጣሁ፣ እመጣለሁ

ጎዳና ነው ወይስ ግብዣው? ሌላ ጓደኛ እያልኩሻል እንዴ! ጓደኛ ብሎ ማለት ጓደኛ፣ አንቺ ወደዛ ዞር ወይ ነው ታዲያ ማቀው ፕሮግራም አገባው ሲጀምር ሰው ከሌላ ሰው ጋራ እራት መጋበዝ አያስፈልግሽም። መቴ አያውቀውም አልሽ? መቴ የማያውቀው ነገር ጓደኛ ምን የሚሉት ነው? ምን ችግር? መቴ ደግሞ አወቀው አላወቀው ምንድነው ችግሩ? ባለ ትዳር ሆነሽ እንደዚህ አይነት ነገር እኔ አልሰማሽም። ልጅቷን ተቀበኝ እንደሆን ተቀበይኝ። አይ ያሻት ነው ደርሼ ነው። ለምንድን ነው የሚይዘው? አንቺ ለራ ግብዣ ትሄጃለሽ፣ እኔ ልጅቷን ይዛታለሁ። ብዙ ሰዓት አልቆይም። እኔ አልሰማሽም። መምጣት ትመጣለች ናትዬ፣ ግን እሷ አያውቀውም። ማወቅ የለበትም። ባለቤቷ አይደለም እንዴ? ምን ችግር አለ? ቀለል ያለ ነገር ነው። ቀለል ያለ ይሁን፣ እሱ ግን ደስ ላይለው ይችላል። ለሱ ሳትነግሪው ሄደሽ ሌላ እኔ ጣል አድርገሽ እዛ እሱ በሌለበት

እንዴት ነው እንደ ትንሽ ነገር ምታውት ትዳሩ ተቃቃ ጫወታ አደረጋችሁት፣ እንደ የዘመኑ ልጆች? አረ፣ ስማው አይደለም። አሁን እዚህ ጋር ደርሶ ለመምጣት ንቆ ስማው አይኮ ዝም ብዬሽ ካሙ ዝም ብዬ ካሙጣ ብዬ ነው። አሁን ለሱ ሳት ነግሪ ሄድሽ አይደለ? ነገጥሃት ሜላት ባሏን ትታ ምሳ ስትጋበዝ ራስ ስትጋበዝ ብለው ስለሚሉሽ እስቲ ስምሽን ጠብቂ፣ ስነስርዓት ይኖርሽ እና ስትናገር መስማት ማድመጥ ምክር መቀበል እንደ ኦልድ የሆነ አይደለ በዘመኑ አይ ማ በቃ ነገሮችን እንዴት እንደምታካብጂ እኮ። ማካበድ አይደለም። ምን ያ አረለ ምንም እኮ ምንም እኮ ነው ያደርካ። አይደለም፣ ራት በልቶ ማምጣት ምን ቀላል እንዴ? ራት ተጋ አወቃ፣ አወቃ ምንድን ነው እሱ። እንሂድ ጓደኛዬ ብለሽ ፈቃደኛ ከሆነ ይፈቅድልሻል። እኔ ጋር ልጅ አስቀምጠሽ። ማዘር ልጅ አስቀምጣ የት እኔ የሄደችው ቢለኝስ? ችግር አለ በራት በላ ሄደች፣ እየተደዋወለች ነበር ብትዩ፣ እሱም ችግር የለውም ከጓደኛዋ ጋር ይልጓደእሱ የሚያውቃሉ እንደ እንደዚህ አይነት ነገር እኮ ይመጣል እንዴ። በአንድ ሳይድ ብቻ አደለም ማየት ያለብሽ ነገሮችን ማ። አሁን እኮ በአባ ምን ይሻላል? አንደኛ ተናግረናል አይደል። እዚያ ጋር ቀጠሮ አለብኝ እየጠበቀ ነው እኮ ይጠብቅ። ባለትዳር መሆንሽን አያውቅም እ ባለትዳር ነኝ ባይና ደውዪለት። ቁጭ ብሎ ሲያቅተሲ ደግሞ ይሄዳል። አረማ ይደብራል አይደል? ባባ መጀመሪያ ባልናገር ኖሮ ጥሩ፣ አሁን ግን ተናግሬያለሁ እኮ ይቀየማ። ነገር አንተ ትደግፈዋለህ እንደው አይደለም። ማዘር የድሮ እንትን ይዘሽ ነው ሞዴል ይዘሽ ነው የምትሉኝ ከሆነ እኔ በትዳር ላይ የድሮ ያሁኑ የሚል ነገር አይሰራም። ትዳር ትዳር ነው። ትዳር ክቡር ነው። ግብዛ ብቻ እኮ ነው። አብረው ይጋበዟ። ከባሏ ጋር ይጋብዛል። እኔን እኮ ነው እንትን ያለው አይደል አባ። እሷን ብቻ ነው የፈለገው። አሁን አንተን አልቆጣም። ምቆጣው እሷ ነው። ልጅም ጥላብኝ የምትሄደው እሷ ናት። ኦቅ ቤት አለ። ምን ይሻላል? እንዴት እናድርግ? ታዲያ እንደምታድርጊ አድርጊ። አገባኝ? ምን እኔን አይመለከትም ይሄ። እሺ ባባ፣ አንተ አይመለከትም እኔ፣ የራሳችሁ ጉዳይ። ግን እኔ ደውዬ ነግረዋለሁ። ልጅቷን ጥላብኝ ሄዳለች። ራት ብላ እሚጋብዛትን አላቅም። ጥላብኝ ሄዳለች። እናና ልጅቷን ተቀበለኝ። እኔ አስቸግራኛለች። እኔ ደረቅ ጡት የለ፣ አጠባ ነው እንዴ? ጡንጦ፣ እንዴት እንደምታስቸግር ታውቂያለሽ። አረን ይሄ ሁሉና ስርዓት የሚባል ነገር ጠፋ። እንዲያሁንስ ኧረ በስመ አብ ማራ፣ የዘመኑ ልጆች በቃ። እኔ ድንጋርሽ ብዬ ነበረ ግን፣ አይ አይ መቼ ነ ያለሽ። ነገሪውና ከፈቀደልሽ እንደፈለግሽ የራስሽ ጉዳይ እንዴም ማን፣ ምን ላድርግ ታዲያ፣ እየመሸ ነው። ከዚህ በላይ መቆየት ምን አገባኝ። ስርዓት ሲነድ ነቁጥ ቢሆን እናት ትቆጣለች። በታገቢ በታገቢም እኮ እናት እናት ናት። መቆጣት ባለባት ነገር ላይ ትቆጣለች እኮ ነው። አንታ ምን ገባ እሷ፣ ፈታ ልትል ትሄዳለች። እሱም ትታዛመቅረት አልችልም ትልቅ ሰው ነው የቀጠርኩት አንደኛ እየመሸብኝ ነው ሰው ነው በሉ ጋሼ እኔ ዛሬ አልተመቸኝም እናቴ ተቆጥታለች በይና ደውዬላቸው እሺ በትልቅነት ደውዬላቸው ግድ የለም ችግር የለም ደውዬላቸው ማምጣት አልችልም አንድ ምለበት አልይዝም ጉዴ ፈለ አሊዝም አሊዝም ማለት መብቴ መሰለኝ። እማ አንደኛ መቅረት አልችልም፣ ትልቅ ሰው ነው የቀጠረኝ እና እየመሸ ነው። በዛ ላይ በቃ ድርሼ ነው መጣሁ ባባ

ረክ አ የአሟቸውን ልጆቹ ዩ አሻንጉሊት ያደረጉኝ እንዴ? በቀደም ሩታዬ የስድስት ወር ቤት ኪራይ ከፍያለሁ ሄን ነው ብላ አመዴን ቡና አረገችው። ትናንትና ደግሞ ምጥ መጣ ብላ እንድክውን ያልኩት አሞኝ ነበር በሽታው በድንጋጤ እልም አለ። ለነገሩ እልም ይበል

አይደለም፣ እንደውም በደንብ ነበር በጥፍ ጆ አርጌ

ከዚህ በፊት እንግዲህ ብለን ነው፣ አብራንኩንም ምኑንም እያላችሁ ፈታ በሉ። አስቡት እስኪ ቤተሰብ ልጅ ጥላችሁ ልጋበዝ ነው እላችሁ ስትሄዱ ሲኬድ ምን ይባላል? የጉድ አገር ገንፎ እያደር ይፋጃል ይላል። አበሻ ሲሰርት ህጻናት እጇ ግን አረ በስመ አብ ደለቀች ይዛ ይዛ ቴዶ ድሮ ድሮ ይበላ ነው። ይዛ ያሳደገበት እኛ በንጹ በተፈጥሮ ነገር እኛ ነን ማዳበሪያ ምናምን ባልበዛበት ወተቱም፣ ቅቤውም ስጋውም ርካሽ በሆነ ጊዜ እድሜና ጤና ሰጥቶን እናንተም ባልበያላችሁበት ማዘርዬ እድሜ ስጦት ለምትሉኝ ሁሉ እድሜና ጤና ይስጣችሁ። እድሜ ሰጥቶኛል እግዚአብሔር ይመስገን። የዛሬ አይደለም የዛሬ የተበላ አይደለም። የጥንት የጠዋቱ ነው የጥንት የጠዋቱ ነው እንጂ የዛሬው አይደለም። እና ይኸው ልጆቼ እንዲህ ተራ በተራ ይቀልዱብኛል፣ ደስ ይለኛል። ሳይቸግርሽ ዩቲዩበሮች እናት ሆነሽ ሳይቸግረኛው የዩቲዩበሮች እናት ሆኜ ሩቲማ ቆይ ትሰራላችኋል አለ እዚሁ እዚሁ አይደል

ከእንግዲህ ይጨረሻል እግዚአብሔር ይመስገን፣ ፍንድቅ ያለ ደስታ ውስጥ የናት ሴት አድርጎታል። ገና ሩታ ደግሞ ወልዳ ስትገባ በደስታ ላይ ደስታ። እግዚአብሔር በጣም ነው ማመሰግነው። በሰላም ይገላግላት፣ ትገላግላለች። ምንም ወፍም አይሰማት። ወፍ ያጥሩፍ አትስማሽ ምለዋታ አትሰማ አትሰማ ነው የሚላት የወለደችው። እኔ ልደውልላት፣ ለወፏ ልደውል። ስልክ ሳነሳ እሷ ያለም ወጥቷል። ሁለት ሩታዬም እንዲሁ ነው አብርሽም ሳይሰማ እንደውም ልንገራቸው ልህፃኑ የዛለት ቢችል ል ዶክተሩ ቢረዳኝ በጣም እንዳያለቅስ ለምን ወልዳለች የሚለውን ሳይሆን የልጁን ምውን ድምፅ ነው ነው ይላል ያለቅሳል ሲያለቅስ፣ በቃ ዶክተሩ፣ አዎ ዶክተር ይፈራሉ ይፈራሉ። በዛ ወዲያውኑ ስልኩን የምስራችንን የምናበስረው በህፃኑ ነው። በቃ ይመቻችሁ፣ በሰላም ተገላግለሽ ምናምን የሩታን አይደለም አዲስ የሚመጣውን የእሱን ድምጽ ነው የምናሰማው። በቃ እንደሱ እናደርጋለን እና ለእኔ ያው ደስታ በስቶልኛል፣ እግዚአብሔር ይመስገን። በዚያ አጋጣሚ የሩታየም የሜልየም አድናቂዎች ቤተሰቦች በጣም ነው የምወዳችሁ፣ በጣም ወዳችኋለሁ። ምርቃቴ አያልቅ። ደሞ አንዳንድ ቀን ደግሞ በቁጣ ጓብ እየመጣለሁ፣ ሻቴን ነው እንዳይመስላችሁ። እኔ ለምክር እንጂ አልቆጣም። በጣም ጥሩሩ እናት ራ እኔ ጋሲማሪ ነቅ አይሁንብኝና፣ በጣም ሰው ወዳለሁ፣ ለሰው አስባለሁ ደግሞ ተቆጥቼ ወይኔ ሰው አስቀየምኩኝ፣ ይሁን ብዬ የምጸጸት ልብ ያለኝ እናት ነኝ። እና ባለፈው የተቆጣኋችሁ ካላችሁ ልጆቼ፣ እኔ በጣም ወዳቸዋለሁ። እናት ስላለች ነው የምትቆጣው አይደል? እናት መቆጣት መምከር ልማዷ ነው መቼውም። እና ለዛ ነው እንዳትቀየሙ። እኔ ግን በጣም ወዳቸዋለሁ። መውደዴን አልተውም መመረቄን አልተውም። እናንተም ደግሞ ማዘርዬ ዕድሜና ጤና ይስጥሽ ብላችሁ ለምትሉኝ ሁሉ በጣም ወዳቸዋለሁ። ለእናንተም እጅግ ከኔ ከኔ የበለጠ እድሜ ጤና ይስጣችሁ ነው ምለው። ቤተሰብ እንግዲህ ይህን ካላችሁ ይበቃል። ዛሬ ፈታ በሉ። በቪዲዮ በምቴ እኔ በተመታሁት ማለት ነው ይህን ካላችሁ የቃል ባይ